ሲስቅ፣ ሲጫወት፣ ሲደሰት የምናየው ናሆሜ ዛሬ ኩስስ ብሎ አየ ነው። ምን ሆነህ ነው ናሆሜ ደብሮሃል? ትለዋለች እምሩ። ና እምሩዬ እኔ ደናነኝ በጣም ደና ነኝ ብሎ ለማስተባበል ሞከረ እምሩ። ግን ይሄ ነገር ያልተዋጣላት ጨዋታ እና ሳቄ የማይገድበው ባለቤቷ እጅጉን ተከፍቶ አየችው። ምን ሆነህ ነው ብላም እንዲነግራት ጎተጎተችው። እሱ ግን ሊናገር ፈቃደኛ አይደለም። ከዛም ታስጨነቀችው በኋላ እኔ እኮ የልብ መታመምሽን አምኜ ተቀብዬዋለሁ። ለምንድን ነው ራስሽን እንደ ታማሚ የምታየው? እኔ እኮ የምኖረው ለዛሬ ብቻ ነው ለነገ ፈጣሪ ያውቃል እያለ እያጽናናትም እያዘነም ይገኛል። እሷም ደግሞ የሆነውን ነገር አምኖ እንዲቀበለውና ምንም ነገር እንደማይፈጠር ግን ደና እንደሆነች ሁሉንም ነገር እያወሩ ነበረ። ሰኒና ቅዱሴ አሁንም ክርክራቸው እንደቀጠለ ነው። ቤቱን ሙልጭ አድርጎ እየጠረገ ነበረ። እየጠረገም እያለ እሷ ከመኝታ ቤቷ ወደ ሳሎን ስትመጣ ቤቱ እየተጠረገ ነው። አንቺ ልጅ እንዴት ነሽ ብሎ ከመጠየቁ በፊት ዶክመንቴን አምጭ ብሎ ጠየቃት። እሷ ባላመጣ ምን ልታመጣ እያለች ስትከራከረው ቆየች። አንቺ ልጅ ከዚህ በኋላ ወንድነቴን ላሳይሽ ነው ይላታል። ወንድነት ምንድን ነው ምንም አታመጣም እያለች ስትጎርር ቆየች። አንቺ ልጅ ዶክመንቴን አታመጩም እንዴ ብሎ ሲናደድባት በሩጫ ሄዳ ዶክሜንቱን ይዛለት መጣች። ለዚህ ልብ ነው እንደዛ ስትጎረር የነበረው ብሎ ተናገራት። ጊዜ እኮ ለአንቺ ወርቅ አይደለም፣ ምን ሆነሽ ነው ብሎ ለማስረዳት ሞከረ። እንኳ ሰጠሽኝ እንጂ ከአንቺ ጋር አልቆይም ብሎ ጥሏት ወጣ እሷም እኔ ጎረቤቱ ይረብሻል ብዬ ነው እንጂ አንተን ፈርችህ አይደለም እያለች መደንፋቷን ቀጥላለን። በሌላ በኩል ቅዱሴና ኪራ ካፌ ተገናኝተው ነበረ እያወሩ ነበረ። አንተ ሊዛሬም ሙድህ ጠፍቶብህ ምን ሆነ ነው እያለ ቢጠይቀውም አይ ችግር የለውም ደናንኝ እያለው ነበረ። በዛውም ደግሞ የጽናት አባት ወደ አገሩ እንደሚሳፈርና አብረውም እንደሚሸኙት ተነጋገሩ። በቃ ነገ ጠዋት የቡና ስህ ስንትን ሳይል ሳይነሳብህ ናናን ሸኘዋለን ይለዋል። እሺ ብሎ በዝም ይስማማሉ። ብዙ ነገርም አውርተዋል። ጓደኝነታቸው ሰው እየጠበቀ ይመስላል። እምሩና ሰኒ ወደነጽናት ቤት እያመሩ ነው የጽናትን አባት ሊሸኙ። ወደነሱ እያመሩ መሀል አስፓልት ላይ ቁመው እምርና ሰኒ እያወሩ ነበረ። አንቺ ግን እናንተ ግን ትዳር ተያዛችሁ በኋላ ከጠፋፍተናል ምናምን እያሉ ያወሩም ነበረ። ከዛ በኋላ አንቺ እኮ የሚያስለቅስ ፍቅር እንዲሰጥሽ ነው የምመኝልሽ ትላታለች እምሩ። ሰኒም ደግሞ እኔ የሚያስደስት ፍቅር ወይም የሚያስቅ ፍቅር ይስጥሽ ነው የሚባለው እንደዚህ አይባልም ትላታለች። ፍቅር እንደምጠለውና እንደማይመቻትም በዛው ነገረቻት። ብዙ ነገር አውርተዋል። እነ ቅዱሴ ከነ ኪራ ቤት እያወሩ ነው እነሱም አባቷ ስለሚሄድ አብረው አሸኛኘት ሊያደርጉለት ብለው ተሰብስበው ያወሩ ነበረ። እምሩ፣ ቅዱሴ እና ኪራ ጽናት ሆነው ተሰብስበው እያወሩ አባትሽ እኮ የሆነ ችግር ሳይኖር አይቀርም በሰላምማ እንደዚህ አይቸኩልም ብሎ ይጠይቃታል። አይ ያው ስለሚናፍቀው ነው እንጂ ሌላ ችግር እንደሌለ ልታስረዳው ትሞክራለች። ቅዱሴ ግን ይህን ነገር አምኖ መቀበል አልቻለም። አባትሽማ የሆነ ነገር ሆኗል እያለ በተደጋጋሚ ልጠይቃት ጀመረ። በሌላ በኩል ሰኒ አማካሪ አስፈልጓት ተገኘ ሳሎን ላይ ቁጭ ብለው አንቺ ትዳር ያስፈልግሻል፣ ሰዎችን ለምንድን ነው መሸሻቸው? የትናንትና ማንነት እኮ የዛሬ አይሆንም እያሉ ብዙ ነገር ይመክሯታል። ሰኒም ለትዳር ያላት አቋም እንደማይነቃነቅና እንደማትፈልገው ትነግራቸዋለች። እነሱም ሊያስረዷት መከሩ። ትዳር ተቋም እንደሆነና በጣም አስፈላጊ እንደሆነ ሲነግሯትም ነበረ። እሷ ግን አምና መቀበል አልቻለችም። እኔ አልፈልግም፣ ትዳር እስር ቤት ነው እያለች መከራከሯ እንቀጥላለች መቼም መቸም ደረቅ ናትና አሁንም ደረቅ ሆነ ትቀጥላለች። ልቧን ልታራራ አልቻለችም። ብቻ ግን በዙሪያዋ አሪፍ አሪፍ አስተዋይ ወንዶች ስላሉ ሀሳቧን ትቀይራለች ብለን እናስባለን። ብዙ ክርክር ቢያደርጉላትም እሷ ልትቀበለው አልቻለችም። ከዛም ውጭ ላይ ወጥታ ተቀምጣ ነበረ ደረጃ ላይ። በዛም ቅዱሴ እስቲ ልሂድና እኔ ልቀላቀላት ብሎ ብዙ ነገር አወርተዋል። ስለ ትዳርና ስለ ህይወት፣ ስለ አፍቃሪና ስለ ተፈቃሪ እያወሩም ነበረ። ሁለታቸው ተግባብተዋል። መጨረሻ ግን ያው ባለ መግባባት ተለያዩ። ሰኒና ጽናት እያወሩ ነው። ስለ ፍቅርና ስለ ትዳር ምን ታስቢያለሽ አንቺ ልጅ ልብሽን ግለጭ እያለች የመከረሻት ነው። ጽናት እባክሽን ጭቅጭቁን ተይኝ እያለች ብዙ ነገር አውርተዋል። ከዛም ምግብ ሊያቀርቡ ተፍ ተፍ እያሉ ነበረ። በሌላ በኩል ደግሞ እምሩና ናሆሜ ቁጭ ብለው እያወሩ ነበረ። ስራ ስራዬን እያልሁኝ እኮ አንቺን ረሳሁሽ የኔ ፍቅር እያላት ነበር። ችግር የለውም እኔ ኮረዳሃለሁ እያለች ነበር። እናቷን እናቱን እንደደወለች እና ምንም ሀሳብ እንዳልቀየረች እየነገረቻቸው ነበረ። እሱም ደግሞ ናሆሜ በጣም ደስ ብሎታል። ሚስቱና እናቱ ስለተግባቡለት እጅጉን ደስ ብሎታል። ኪራና ጽናት ተኝተው ነበረ። ከተኙም በኋላ ድንግልና እንዴት ነው? ከዚህ በፊት እኮ ከእኛ ሀገር፣ በባህሉ በወጉ ከነ ክብረ ንጽህና ነው የሚዳር እና የደም ሸማ ያስፈልጋል ትለዋለች። ሙነሽ ነው የደበረች ብሎች ስጠይቃትም ይህን ጥያቄ ያቀረበችለት ኬራም አንችኮ ድንግልና ነበረሽኮ እና ችግር የለውም በቃ የዛኔ ቀኑ ሲደርስ የሆነ መፍትሄ እንፈልገለታለን ይላታል። እሷም አባቷ ያው አባቷን ማስከፋት ስለማትፈልግ ይሄ ድንግልና ከየት እንደሚመጣ እጅጉን አሳስቧታል። የዛኔ ልብሱ ደመንካቱ እርግጠኛ መሆን ያስፈልጋልና በወግማረጉ ነው ምድርሽ ብሏትም የዛኔ አባቷ ላይ ደንግጣበት ነበረ። በቃ አላስጨንቅሽም፣ ግን እናትሽ የምትመኘው ይሄን ነው ብሏትም ነበር። እናም ይህ ድንግልና አሳሳቢ ነገር ሳይ ሆነ አይቀርም እስኪ በቀጣይ የምናየው በኩል ሰኒና ጽናት ኩሽና ላይ ሆነው ሲከራከሩም ነበረ። ለምንድነው ሰኒን አግቢ አግቢ እያልን የጎተጎትናት አሁን አኮረፈችብን እያሉ እየተጨቃጨቁም ነበረ። ከዛም እንደዛ እያሉ ባን ጠይቃት ባን ላት ይሻል ነበረ፣ አሁን ካኮረፈች እኮ አትመለስም እያሉ ሲሉ፣ እሷ ግን ርቦኛል፣ ዳይት ናይት ነይ አስባላችሁኝ እኮ በጣም ከስቻለሁ፣ ምግብ ለምንድን ነው የማታመጡልኝ ብላ ነገሮችን ሁሉ ረስታቸው ኩሽና መጣች። እሷ ከነመፈጠሩም መፈጠሩም ረስተዋለች፣ እንደዛ አይነት ቂም እኮ የለባትም እያሉ እያወሩ ነበረ በዛ ቅዱሴና ኪራ እንዲሁም ናሆሜ ሆነው ተሰብስበው ካፌ ያወሩ ነበረ። ስለ ችግራቸውን በይፋ እንደማይናገሩና ብዙ ነገር እያወሩም ነበረ። እነሱ ብዙ ነገር እየተወያዩ ጓደኝነታቸውን የሚያስጠናከሩ በዛውም ደግሞ ቅዱሴ ያለበትን ችግር ኪራ ሊጠይቀው ተቀጣጥሮም ነበረ። ቅዱሴ ግን ነገሮችን እያስቀየሰ የራሱን ችግር መናገር አልፈለገም። ኪራ ባለበት ችግር ላይ ሌላ ችግር እንዲፈጠርበት ያልፈለገ ይመስላል። ከዛም ያን ነገር ቢገፋፈውም ቅዱሴ ሊናገር አልቻለም። እነሱም በሳቅ እየተጫወቱ እንዲሁም በሀዘንም በሳቅም ብዙ ነገርም እየተጨናነቁ ድራማው ከዚህ ጋር እንዳወሩ አልቋል። በቀጣይ ሳምንት ምን ይዘውልን ይመጡ ይሆን? ከኔ ጋር አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰናይ ጊዜ ለቻናል ቤተሰቦች ተመኘው።